መቀሌ ስታናጥ ዋለች። በመቀሌ ከተማ ዛሬ የሆነው ምንድን ነው? መንግስት የአማራ ክልል መንግስትና የፋኖ ኃይሎች የሰላም ስምምነት ተፈራረሙ ብሏል። ፋኖ የፈረምኩ ስምምነት የለም ሲል አስቸኳይ በሚል ርዕስ በወጣው መግለጫ ተናግሯል። ዝርዝር ይዘናል። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በሶስት ጥይት ተኩሰው የገደሉ የሰባ አምስት ዓመት አዛውንት በስራት ተቀጡ። ይህ ወሬ ፕላስ ነው። ሳብስክራይብ፣ ሼርና ላይክ በማድረግ ወዳጅነታችንና ጠንክረን ወደ ዝርዝር ጉዳያችን እንለፍ። የታጠቁ የትግራይ ኃይል አባላት የደሞዝ ክፍያ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ዛሬ ተሰራጅተዋል። የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላቱ ሮቡ ህዳር 24 ቀን 2018 ዓ ም ምሽት አራጉራ ወይም እንድርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት ነው የተባለው። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የአይን እማኞች መናገራቸውን ቢቢሲ ጽፏል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦችን ክስተቱን በተመለከተ ሊያናግሯቸው ቢሞክርም ከፍተኛ ባለስልጣናት ወጥተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተገልጿል። የታጣቂዎች እንቅስቃሴ ከትላንትና ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት መፈጠሩ ተነግሯል። የክልሉ ባለሥልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎች ከጊዜ አስተዳድሩ ከፍተኛ ባለሥልጣናት ጋር ውይይት መጀመራቸውን የወጡ መረጃዎች አመላክተዋል። ነገር ግን በውይይቱ ውስጥ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። አርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረ ነዋሪዎች ገልጸዋል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረም ተዘግበዋል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀሌ ጎዳናዎች ወጥቶ ቅሬታቸውንና ጥያቄያቸውንም አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄዶ የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበረም ይታወሳል። በተጨማሪም ከቀናቶች በፊት የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ፌዴራል መንግስቱ ላለፉት ሁለት ወራት የትግራይን የፌዴራል ድጎማ በጀት ይዞብናል ሲሉ ወቅሰው እንደነበረ የሚታወስ ሲሆን ፌዴራል መንግስቱ በጉዳዩ ላይ ምንም የሰጠው ምላሽ የለም። በመቀሌ ከተማ የታጣቂ ኃይሎች የመቀሌ ኤፍኤም ራዲዮን ጣቢያ፣ የድምፀ ወያኔ ቴሌቪዥን፣ የትግራይ ቴሌቪዥን ሰራተኞችን አስወጥቶ በቁጥጥራቸው ስር ካስገቡ በኋላ የሚዲያዎች ስርጭት ተቋርጧል። የከተማውን መውጫና መግቢያ በሮች ላይም ጥብቅ ቁጥጥር እያደረጉ ይገኛሉ ተብሏል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት በቁጥጥራቸው ስር ማስገባታቸውንም የአይንማኞች ገልጸዋል። በሚል የሀገር ውስጥ ሚዲያዎች ሲያዘራጩ ተመልክተናል። አመሻሹን የተለያዩ የሀገር ውስጥ ሚዲያዎች የአማራ ክልል መንግስትና የፋኖ ኃይሎች የሰላም ስምምነት ተፈራረሙ የሚል ዜና አሰራጅተዋል ሙሉ ዜናቸውም ተከታዩን ይመስላል ከዚህ በላይ ህዝባችንን ጦርነትና ውጊያ መቋቋም አይችልም በጦርነት ተጀምሮ በጦርነት የሚፈታ ችግር የለም ያሉት የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ናቸው። በአፍሪካ ህብረት በኢጋድና በፌዴራል መንግስት መልክተኝነት ለመጀመሪያ ጊዜ የተደረገው የሰላም ስምምነቱ ለረጅም ጊዜ ድርድር ሲደረግ እንደነበረ የአማራ ክልል ርዕሰ መስተዳደር ዶክተር አረጋ ከበደ ገልጸዋል። ስምምነቱ በጊዜው ላይ ቢሆን ኖሮ አሁን ላለው የክልሉ ኢኮኖሚ መዳክም፣ ማህበራዊ ቀውስ እና የህይወት መቀጠፍ መታደግ ይቻል ነበር ያሉት ርዕሰ መስተዳድሩ ይህንን ጊዜው አረፈደም ትክክለኛው ጊዜ ላይ ነን ብለዋል። የአፍሪካ ህብረት ምክትል ኮሚሽነር አምባሳደር ሰሊማ ሃዲዲ በበኩላቸው ለአንድ ኢትዮጵያ፣ ለህፃናት፣ ለሰብአዊ መብቶች መከበርና ለሰላምና መረጋጋት ከሰላም ውጭ ሌላ መፍትሄ የማይሆን ነገር የለም ብለዋል። የኢጋድ ምክትል ጸሐፊ መሐመድ አብድል ሙሊ በበኩላቸው ይህንን ሰላምና መረጋጋት ለመመስረት የመጣችሁትን እንኳን ደስ አላችሁ ብለዋል። የአማራ ክልል ርዕሰ መስተዳድር አሁን ወደ ሰላም ያልመጡ ኃይሎች ወደ ሰላም እንዲመጡ ጥሪ አቅርበዋል። የተለያዩ የመንግስት ሚዲያዎች ይህንን ቢሉም የአማራ ፋኖ ህዝባዊ ድርጅት አስቸኳይ መግለጫ በሚል ተከታዩ መግለጫ ከፋኖ በኩል አሰራጅቷል። የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም ይላል የመግለጫው መግቢያ። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ ሁለት ዓመታት ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱን ያወጣው መግለጫ ፍጹም ሐሰት ነው። የአማራ ፋኖ ህዝባዊ ድርጅት ከወዴድም ወይም ከብልጽግናም ሆነ ከአማራ ክልል መንግሥት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ አያውቅም። ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው። በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን። በአማራ ፋኖ ህዝባዊ ድርጅት በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ተልኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና ባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣነው መግለጫ መግለጻችን ይታወሳል። ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባልም ብለዋል። አገዛዙ ሰሞኑን በተለያዩ በበሬ ወለድ ዜናዎች የሚንፈራገጠው የፋኖ አንድነትን ለማደናቀፍ ብሎ መሆኑን ህዝቡ ተገንዝቦ በቀጣይ የምናወጣቸው መግለጫዎች እንዲጠባበቅ እናሳስባለን፣ በሚል መግለጫውን ቋጭቷል። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በሶስት ጥይት ተኩሶ የገደሉ የ75 ዓመት አዛውንት በሥራ ተቀጡ። በሰሜን ሸዋ ዞን ፈትል ከተማ 01 ቀበሌ ነዋሪ እና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበረ የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳዊት ንጉሴ ነገሩኝ ሲል መረጃውን ያጋራው ብስረት ሬዲዮ እንዳለው አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ሟች ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብዓቶች ይፈልጋል ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራል። በዚህ ጊዜ ድምፃቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብተው ያገላግላል። የ75 ዓመት አዛውንቱ አቶ ቦጋለ ኃይሉ በቁጥር ኤኤል 34021 የተመዘገበ ማክሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥቀማም ሰው ከአንድ ሰዓት በኋላ ሲመለሱ ዶሮ ሳይታረድ ይጠብቃቸዋል። በዚህ ጊዜ በንዴት ወተት እያለቡ ያሉትን ባለቤታቸውን ወይዘሮ አባይቱ ከበደን አከታትሎ በሶስት ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ይውላሉ። የተጎጂዋ ወይዘሮ አባይቱን ህይወት ለማትረፍ ወደ ፈትል ጤና ጣቢያ ቢወሰዱም በሕክምና ላይ ያሉ ህይወታቸው ያልፋል። ፖሊስም የሟች አስክሬንን ለምርመራ ወደ አቤት ሆስፒታል በመላክ አስመረ ኋላ ባገኘው ማስረጃ ሟች የተለያዩ ሶስት የሰውነት ክፍሎቿ መመታቱን በማረጋገጥ የምርመራ መዝገቡን በተገቢ ማስረጃ አጠናክሮ ለአቃቤ ህግ ልኳል። አቃቤ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በአቶ ቦጋለ ኃይሉ ላይ በከባድ የሰው መግደል ወንጀል ክስ የመሰረተ ሲሆን ክሱን ሲከታተል የቆዩ የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ተከሳሽ አቶ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ መወሰኑን ነው። የዜና ምንጩ ያጋራው ክብራትና ክብሯን ይህ ወሬ ፕላስ ነው። ሳብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን እናጠንክር። ስለተከታተላችሁን ምስጋናችን ከልብ ነው።